በቃ እኔ የሚፈልገው ያለበትን ሁኔታ ማወቅ ብቻ ነው። ምን እንደሆነ ምን አጋጥሞት እንደሆነ ይዛኔ ያልመጣበት ነገር ችግሩ ምን እንደሆነ አልገባኝም እና በቃ ያለበትን ብቻ ያለበትን ሁኔታ በቃ ደህና መሆኑን ብቻ ካወኩለኝ በቂ ነው። እና እሷን ግን እንድታገኘውና እንድታመጣው ነበር የላኳት። ከዛ በኋላ በቃ አልተገናኘንም። ጠብቄው ነበር። አመጣዋለሁ ብላ ነበር የመጣች። አልተገናኘንም። ብዙ ጠብቄው ነበር። ይመጣል ወይ ተስፋ አድርጌ ነበር። ቪዲዮን የማይቻለሁ። ከዛ በኋላ ግን አልመጣም። ሰላም ሰላም፣ የጆ ቤተሰቦች እንዴት ናችሁ አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ያው ዛሬ በጆ ቻናል ነው የመጣሁት፣ በሱ የሚለቀቅ ቪዲዮ ነው የሚሰራው። በሱ ቻናል ነው የመጣሁት መልእክት ለማስተላለፍ ነው የመጣሁት። እና ያው እንደምታውቁት ባለፈው በመጨረሻ ቪዲዮ በሰራው ቪዲዮ ወደ እኔ ጋ ጓደኛ ጋ ባለፈው የነበሩበት ቪዲዮ ማለት ነው የላኳት ሰዓት፣ እና ወደ እኔ እንደሚመጣ ነበር እየመጣ እንደነበር ተነጋግረን ነበር። እሷ እኔ ላኳት እኔ እኔ በዛ ሰዓት የሆነ ቀጠሮ ምናምን ስለነበረኝ ምርመራ ምናምን ነገር ስለነበረኝ መሄድ አልቻልኩም። እና እሷን ግን እንድታገኘውና እንድታመጣው ነበር የላኳት ይዛ ከዛ በኋላ በቃ አልተገናኘንም። ጠብቄው ነበር። አመጣለሁ ብላ ነበር የመጣች አልተገናኘንም። ብዙ ሰዓት ጠብቄው ነበር። ይመጣል ብዬ ተስፋ አድርጌ ነበር። ቪዲዮውንም አይቼዋለሁ። ከዛ በኋላ ግን አልመጣም በዛ እኔ ደግሞ በዚህ ጉዳይ በጣም እያሰብኩ ነው። ተጨናነኩኝ ምን ምን ሆኖ እዚህ ሰው ሀገር ላይ እኔም ብሎ ነው የመጣው ብዙ ሰዓትን ያስከፍሉ አውቃለሁ። ተጎድቷል። እኔም ብሎ ነው የመጣውና ምንም ነገር ሊደርስበትም አልፈልግም ከዛም ቀን ጀምሮ ስልኩ ላይ በጣም እየደወልኩለት ነበር፣ ስልኩ አይሰራም። እሷም ቢሆን ተገናኝተን አናውቅም። ከዛ በኋላ እሷም ስልክ እሷም አታነሳለኝም እና በጣም በጣም እያሰብኩ በዚህ ጉዳይ ቤተሰቦች እና በቃ አሁን ወደዚህ ዋነኛ ምክንያቴ እንደዚህ ተዳፍረን የመጣሁበት ግዴታ ስለሆነብኝ ነው እንጂ እኔ ያን ያክልም የሚዲያ ሰው አይደለሁም። በቃ በውስጥ ምናልባት የምታውቁት ጓደኞቹ ካላችሁ በውስጥ እንድታናገሩት ነው። እኔ ማንም ጓደኞቹ ስልክ የለኝም ማንም የጓደኞቹ ስልክ ቁጥርም ምንም ማቃቸው የሉኝም እና በዚህ አጋጣሚ ለእሱ መልክት እንድታስተላልፉልኝ ነበር በውስጥ መስመር እንድታወሩት ያለበትን በቃ የሚፈልገው ያለበትን ሁኔታ ማወቅ ብቻ ነው። ምን እንደሆነ ምን አጋጥሞት እንደሆነ ይዛን ያልመጣበት ነገር ችግሩ ምን እንደሆነ አልገባኝም እና በቃ ያለበትን ብቻ ያለበትን ሁኔታ በቃ ደና መሆኑን ብቻ ካወኩ ለእኔ በቂ ነው። ለእኔ ምክንያቱም እየደወልኩለት ስልኩ አይሰራም፣ ወይ ሲም ካርድ ቀይሮ ለም ይችላል ስልክ ቁጥር ምንም ነገር የማውቀው ነገር የለም በዚህ ጉዳይ እና በቃ ይህን ነገር ማድረግ ከቻላችሁ ብዬ ነው። ሌላው ነገር ደግሞ ልጆ ቤተሰቦች ብዙ ሰዓት ኮሜንት ላይ አይቻለሁ፣ ወይም ብዙ ስድቦች አሉ እኔ ላይ ያላችሁ ነገር ብዙ የምትሰሩ ሰዎች አላችሁ ምናምን፣ ስለ እኔ ማንነት እናንተ አታውቁም እኔ ያለሁበትንም ሁኔታ አታውቁም። እስካሁን ወጥቼ በዚህ ጉዳይ ምንም ነገር ማለት አልፈለግኩም። አሁንም ምንም ነገር ማለት አልፈልግም ነበር፣ ግን የሱ መጥፋት ስለታሰበኝ ስልኩ ስለማይሰራ ነው። በዚህ በቃ በዩቲዩብ በሱ ቻናል እኔ ጋር ስላለ እንደዚህ መልክት ለማስተላለፍ የመጣሁት ግዴታ ስለሆነብኝ ነው እንጂ እኔ ያን ያክል ወጥቼ የመናገር የማውራ ሴት አይደለሁም። ግን በጣም ብዙ ኮሜንቶች አይቻለሁኝ ምን አይነት ሴት ነሽ? ልጁ ያንተ አይደለም ምናምንና ይሄ ነገር እኔ እነሱ የምናውቀው ነገር ነው። ምንም ሌላ የሚዋሽ ነገር አይደለም። እንደዚህ አይነት ነገር ደግሞ መቼስ አይዋሽም። ያንተ ነው በድፍረትም ልል አልችልም። እኔ ከማንም ጋር ምንም አይነት ነገር ህይወት የለኝም። እራሴ የምጠብቅ ሴት ነኝ፣ እና እሱም ያውቃል። ያው ለጊዜው ብዙ የተፈጠሩ ነገሮች ነበሩ፣ የሰማሁት ነገሮች ነበሩ በእሱ ጉዳይ። እኔ ላገኘውም ምንም ለማድረግ ያልፈለግኩበት ምክንያቶች፣ የራሴ የሆነ ምክንያቶች አሉኝ። ከእሱ ጋር በስልክም አውርተናል። ከተመለስኩ በኋላም ብዙ ተጨቃጭቀን ተጣልተናል፣ ምናምን እና ያው ብዙ ነገር አሳልፈናል። ከሱ ጋር ኢትዮጵያን በመጣሁበት ሰዓት ደስ የሚሉ ነገሮች አሳልፈናል። በጣም ወደዋለሁ፣ አክብረዋለሁ። ግን አንዳንድ ያጋጩን ነገሮች ነበሩ። ያው ያለ ነው እንደዚህ አይነት ህይወት ላይ ግጭቶች ይፈጠራሉ። ሁሌ እንትን የለም እና በቃ እረዳችኋለሁ። ግን ችግር የለውም ብትሰድቡ ብትሳደቡም ምን ብትሉኝም እኔ በጥሩ ነገር ነው የምወስደው። ምክንያቱም ያው እኔን አታቆኝ ቤተሰቦች ናችሁ። ለሱ ነው እንትን የምትሉት፣ ለሱ ጥሩ መልካም የሆነ ነገር ስለምትመኙ ነው። ያው በጥሩ ነገር ነው የሚቀበለው፣ ችግር የለውም። እና በቃ ይሄ ኖርማል ነው፣ ችግር የለውም። በቃ ዋና ያሳሰበኝ ነገር አሁን የሱ እንትን ነው። በቃ የሱ በቃ ብቻ ይበለኝ። ኦኬ ኔን ማናገር ካልፈለገም ችግር የለውም፣ ያው እረዳዋለሁ እኔም እስካሁን ላገኘውም ስላልፈለኩ በጣም የተናደድኩባቸውም ነገሮች ስለነበሩ፣ ያው ታውቃላችሁ ደግሞ አሁን ላይ በጣም ስሜታዊ ነኝ። በብዙ ነገር ስሜታዊ የሚያደርገኛል ምናምን እና በዛ በዛ ምክንያት የራሴ የሆነ የሆነ ያጋጠመኝ ነገር ስለነበረ ለዛ ነው። እና አሁን ላይ ግን ከዛን ቀን ጀምሮ ላገኘው ፈልጌ ነበር። አሁንም ቢሆን ጆዬ፣ እኔ አንተን ለማውራት ዝግጁ ነኝ። ሁሉን ነገር አስረዳሃለሁ። ይገባሃል። ሁሉን ነገር እንደነገርህም ተገናኝተን እንድናወራ እፈልጋለሁ። አሁንም እዚህ ከሆንክ እንድንገናኝ ይፈልጋለሁ። ወይም በቃ ይህን ቪዲዮም መስራት የፈለግኩትኝ ለዛ ነው። በቃ አይተህ በአንተ ቻናል ነው የምለቀው። አይተህ በቃ እንድንገናኝ፣ እንድታወራኝ፣ እንድናወራ ሁሉን ነገር አውርተን እንድንፈታው እፈልጋለሁ። ወይም ለዛ ነው በዚህ የመጣሁትኝ። እኔ መጥፎ አይደለሁም ታውቃለህ። አንተ ከምንም በላይ ብዙ መስዋዕት እንደከፈልክ አውቃለሁ። እዚህም የመጣኸው ብዙ ነገር አድርገህ ነው የመጣው። ከባድ አይደለም እና እንትን ቀላል አይደለም፣ እረዳለሁ። ሁሉን ነገር አውቃለሁ። እና ከገናኝተን እንድናወራ ፈልጋለሁ። በውስጥ በቃ ጓደኞቹም እንድትረዱኝ ፈልጋለሁ። የሱ ቤተሰቦች በውስጥ መስመር እንድታወሩት፣ እንድታናገሩት። ለዛ ነው ይሄን መልክት ለማስተላለፍ ነው የመጣሁት። ምንም ነገር እንድትሆን አልፈልግም፣ ምንም ነገር እንዲደርስብህ። ከባድ ነው በሰው ሀገር እዚህ በማታቀው ብለን እንደመጣ አውቃለሁ። እና ምንም ነገር እንድትሆን ምንም ነገር እንዲደርስብህ አልፈልግም። ሁሉ ነገር እንድንፈታው ፈልጋለሁ። እና በጣም እሱ ያለበት ሁኔታ አሁን ላይ በጣም እያሳሰበኝ ነው። ምን እንደሆነ አላቅም። ምን አይነት ሁኔታ ላይ እንዳለ አላቅም። ስልኩም አይሰራም፣ አላቅም እና በቃ እኔ በቃ እንዳለ ብቻ ማወቅ ነው የሚፈልገው በቃ ደህና እንደሆነ የእሱን ደህንነት ካወቅኩ ለእኔ በቂ ነው። እና በቃ በጣም አመሰግናለሁ፣ በቃ ለእሱ አስባችሁ ለምታደርጉት ነገር ሁሉ፣ የሱ ቤተሰቦች በጣም አመሰግናለሁ። እና ደህና ሆኑልኝ ማለት ነው የመጣሁትኝ። አመሰግናለሁ።